ይህ ቪዲዮ ብዙዎቻችን ያለንበትን ሁኔታ ያሳየናል እውነት እንነጋገር እስቲ በቀን ውስጥ ስንት ሰዓት ስክሪን ላይ ታጠፋላችሁ ስምንት ሰዓት አስር ሰዓት የኢንተርኔት ብርሃን ከቤተሰባችሁ ጋር ከምታሳልፉት ጊዜ በላይ እየወሰደባችሁ ነው ኢንተርኔት አለምን በእጃችን አስረክቦን እየጎዳን ነው ዛሬ የምንወያየው ስለ ኢንተርኔት ሱስ ነው ይህ የዝምታ ወረርሽን ህይወታችንን እንዴት እንደሚያበላሽ እና እንዴት ከእስሩ መላቀቅ እንደምትችሉ በግልጽ እንመለከታለን እስከ ማሻሻል ድረስ ከተከታተላችሁ እርግጠኛ ነኝ የምር ታተርፉበታላችሁ። እስቲ እውነት እውነትን እንነጋገር የኢንተርኔት ሱስ ማለት ምን ማለት ነው? ስልክ በእጃችን ይዘን መዞር ብቻ አይደለም። እውነተኛ ሱስ የሚጀምረው ቴክኖሎጂውን እንደ መሳሪያ ከመጠቀም ይልቅ እንደ ማምለጫ መንገድ ስትጠቀሙበት ነው። ሳይንሱ የኢንተርኔትን ሱስ ወይም ችግር ያለበትን የኢንተርኔት አጠቃቀም ስገልጽ፣ በዋናነት የምመለከተው የመቆጣጠር ችሎታችሁን ነው ይለናል። እነዚህን አምስት ወሳኝ ምልክቶች ተመልከቱ። እናንተ በእነዚህ ውስጥ ካላችሁ ራሳችሁን ፈትሹ። አንደኛ፣ የቁጥጥር ማጣት ይህ የመጀመሪያውና እጅግ በጣም ወሳኝ ምልክት ነው። አሁን እንዘጋለን፣ ከአንድ ሰዓት በላይ አንጠቀምን ብላችሁ ለራሳችሁ ቃል ትገባላችሁ፣ ግን መዝጋት ወይንም ማቆም አትችሉም። ይሄ የሚያሳየው እናንተ ኢንተርኔቱን ሳይሆን ኢንተርኔቱ እናንተን መቆጣጠር እንደጀመረ ነው። ይህ ቃላችሁን ለራሳችሁ የማትጠብቁ ሰዎች እንደሆናችሁ ያደርጋችኋል። ሁለተኛ፣ ከመጠን ያለፈ ጊዜ ኢንተርኔት እየተጠቀሙ ማሳለፍ አብዛኛውን የንቃት ጊዜያችሁ ከ8 እስከ አስር ሰዓት ወይም ከዛም በላይ ሊሆን ይችላል። በኦንላይን እንቅስቃሴዎች ጌም፣ ቲክቶክ፣ ማህበራዊ ሚዲያ በነዛ ሁሉ ይባክናል። ለምሳሌ ለአጭር ደቂቃ ነው የከፈት ነው ብላችሁ ራሳችሁን ምሽት መሀል ላይ ሌሊት ላይ ልታገኙ ትችላላችሁ። ሶስተኛ ከእውነታው መራቅና መዘንጋት፣ ምናባዊ ዓለም የትክክለኛውን ዓለም ህመም ለማስወገድ የምትጠቀሙበት ጊዜያዊ ማደንዘዣ ይሆናቸዋል በኢንተርኔት ምክንያት የቤተሰብ ጊዜን ትዘላላችሁ፣ የትምህርት ውጤታችሁ ይወርዳል፣ ከስራችሁ ትዘገያላችሁ። የዕለት ተዕለት ዋና ኃላፍነቶቻችሁን እና ግዴታችሁን ችላ ማለት ትጀምራላችሁ። ሱሱ ህይወታችሁን እያበላሻ ይቀጥላል ማለት ነው። አራተኛ፣ መገለልና መዋሸት። ሱሱ እየጠነከረ ስመጣ ባህሪያችሁን ስለሚያስፈራችሁ እውነተኛውን የጊዜ አጠቃቀማችሁን ከቤተሰባችሁ ወይንም ከጓደኞቻችሁ ትደብቃላችሁ። አንድ ደቂቃ ብቻ ነው የነካሁት ወይንም ለማጥናት ነው እኔ የምጠቀመው እያላችሁ ትሸውዳላችሁ ወይንም ትዋሻላችሁ። ይህ በዙሪያችሁ ካሉ ሰዎች ጋር ያለባችሁን ግንኙነቶች፣ መተማመን፣ ፍቅር ያሳጣችኋል ማለት ነው። አምስተኛው፣ መታወክና የጭንቀት ስሜት ይህ ምናልባት የሱሱ አደገኛ ምልክት ነው። ኢንተርኔት ሲቋረጥባችሁ ስልካችሁ ባትሪ ሲያልቅ ወይም ከስክሪን መራቅ ሲኖርባችሁ ከፍተኛ የሆነ ብስጭት፣ ንዴት፣ ጭንቀት፣ የመረበሽ ስሜት ይሰማችኋል። ይህ ስሜት የሚመጣው አንጎላችሁ የተለመደውን የዶፓሚን መጠል ስላላገኘ ነው። ይህ የሚሆነው ኢንተርኔት አደንዛዥ እጽ ከመውሰድ ጋር ተመሳሳይነት ስላለው ነው። አንጎላችሁ ዶፓሚን የተባለ የደስታ ሆርሞን ይፈልጋል። በኦንላይን እንቅስቃሴዎች ጊዜ ይህ ሆርሞን ስለመመነጭ አንጎላችሁ በተደጋጋሚ ተጨማሪ ተጨማሪ የሚል ምልክት ይልካል። በዚህ ምክንያት ኢንተርኔት የሽልማት ማዕከላትን ወይንም ሪዋርድ ሴንተር የአይምራችንን ሪዋርድ ሴንተር ተቆጣጥሮ የማቆም አቅም የሌላችሁ ፍላጎት ውስጥ እንድትገቡ ያደርጋችኋል። የኢንተርኔት ሱስ አንጎላችሁን ብቻ ሳይሆን ሰውነታችሁን እና ስሜታችሁን በሙሉ እየጎዳችሁ ነው። ከዚህ በኋላ የምትሰሙት የእናንተ የዕለት ተዕለት ችግር ሊሆን ይችላል። አካላዊና ጤናዊ ችግሮችን ነው የሚያስከትለው። በየጊዜው በስክሪን ፊት ለፊት መቆየት በሰውነታችሁ ላይ ከባድ ጉዳት እያስከተለ ነው። የእንቅልፍ እጦት ወረርሽኝ፣ በሌሊት የስልክ ሰማያዊ ብርሃን የእንቅልፍ ሆርሞኖች ሜላቶንን ምርት ሙሉ በሙሉ ሊያቋርጡ ይችላሉ። ይህ ማለት ምንም እንኳን ሰውነታችሁ ብደክም እንኳን አይምራችሁ ለመተኛት ፈቃደኛ አይሆንም። ይህ ደግሞ ስር የሰደደ ድካም፣ የሰውነት መከላከያ አቅም መዳከም እና ለተለያዩ በሽታዎች ተጋላጭነት ይጨምርባችኋል። የአይንና የአጥንት መቃወስ ቪዥን እንደ ሴክላቶን ዳሜጅ ሊያመጣባችሁ ይችላል። ለረጅም ጊዜ ስክሪን በመመልከት የአይን መድረቅ፣ የአይን መቅላት እና የማየት ችሎታችሁን ማዳከም ያስከትላል። ከዚህም በላይ የማይቋረጥ መቀመጣችሁ የጀርባ አጥንታችሁን፣ የአንገት ጡንቻችሁን እና የትከሻችሁን አካባቢ ጎበጠ ህመም ያመጣባቸዋል። የአመጋገብና የአካል ብቃት እንቅስቃሴ ማጣት፣ ብዙ ጊዜ ስክሪን ላይ ማሳለፋቸው የሰውነት እንቅስቃሴያቸውን ይቀንሳል። ይህ ደግሞ በቀጥታ ለልብ ህመም፣ ለደም ግፊትና ለሱካር በሽታ የመጋለጥ እድላቸውን ያሳድጋል። ምግብ ስትመገቡ እንኳን ትኩረታችሁን ስልካችሁ ላይ ስለሚሆን የአመጋገብ ልምዳችሁን ያዛባባቸዋል። እንዲሁም ስነ ልቦናዊና አይምራዊ ጤና ያስከትላል። ይህ ከባድ ጎን ነው። ኢንተርኔት ሱስ የአይምሯችሁን መሰረታዊ ተግባራትን እየቀየረ ነው። ጭንቀትና ድብርት፣ አንዛይቲ እና ዲፕሬሽን። ብዙ ጊዜ ኦንላይን የምታጠፈው ከሆነ ለጭንቀትና ለድብርት የመጋለጥ እድላችሁ ከፍተኛ ነው። ምናባዊ ዓለም ደስታን የሚሰጣችሁ ቢመስልም ከሰው በራቃችሁ ቁጥር የብቸኝነት ስሜታችሁን እየጨመረ ይሄዳል። የትኩረት መበተን ኢንተርኔት አንጎላችሁን ፈጣንና አጭር ሽልማቶችን ብቻ እንዲፈልግ ያሰለጥነዋል። በዚህ ምክንያት ትኩረት የመሰብሰብና ቶሎ የማሰብ ችሎታችሁን ይቀንሳል። አንድን ነገር ለረጅም ጊዜ ለማጥናት ወይም ለመስራት አቅማችሁን ታጣላችሁ። የስሜት መረበሽና ራስን መቆጣጠር ማጣት፣ የኢንተርኔት ሱስ የስሜታችሁን መላወጥ ከፍ ያደርገዋል። ከስክሪናችሁ ስትሪቁ የምመጣባችሁ ከፍተኛ ብስጭት፣ ንዴት እና የቁጣ ስሜት የመቆጣጠር ችሎታችሁን እያደከማ መሆኑን ያሳያል። የኢንተርኔት ሱስ አካላዊ ጤናችንን ብቻ ሳይሆን ዋጋ ያለውን ማህበራዊ ጤናችንን እያፈረሰው ይገኛል። እራሳችሁን በዚህ ውስጥ ታገኙታላችሁ። የትምህርትና የስራ አፈጻጸም ማውረድ፣ ይህ ሱስ ትኩረታችሁን ስለምሰርቀው የትምህርት ቤት ውጤታችሁን ወይንም የስራችሁን አፈጻጸም በእጅጉ ይጎዳል። ስራችሁ ላይ ስትሆኑ እንኳን አይምሯቸው የሚሆነው በማህበራዊ ሚዲያው ዓለም ነው በኦንላይን ጌሞች ውስጥ ይህ ከጊዜ በኋላ ለቅታት ለዝቅተኛ ደሞዝ ወይንም ከስራ ለመባረር ለዝቅተኛ ውጤቶች ሊያደርጋቸው ይችላል እንዲሁም የቤተሰብና የግንኙነት መዳከሞችን ያመጣባቸዋል የኢንተርኔት ሱስ የቅርብ ግንኙነቶቻችሁን ገዳይ ነው ከትዳር አጋሮቻችሁ ጋር በምትሆኑበት ጊዜ ቢሆን፣ ከጓደኞቻችሁ ጋር ከወላጆቻችሁ ጋር ስትሆን ስልካችሁ ላይ መሆን ስሜታዊ ርቀት ይፈጥራል። ይህ ደግሞ መግባባትን ያጠፋል፣ መተማመንን ያሳጣል እና አልፎ አልፎ ትዳርን እስከ ማፍረስ ያደርሳል። የቤተሰቦቻችሁን ትኩረት እየሰረቃችሁ ስለሆነ ልጆቻችሁንም፣ የትዳር አጋሮቻችሁ፣ ወላጆቻችሁ ከእናንተ በስሜት እንዲርቁ ወይንም እናንተ እንድትርቁ ያደርጋችኋል። ሌላኛው ማህበራዊ መገለሎች። በኦንላይን ብዙ ጊዜ ማጥፋታችሁ ብዙ ሰዓትን ማጥፋታችሁ ከእውነተኛው ዓለም እየራቃችሁ ትሄዳላችሁ። ከሰዎች ጋር የፊት ለፊት ፌስ ቱ ፌስ ግንኙነት ማድረግ በጣም ይከብዳችኋል፣ ትፈራላችሁንም ይረብሻችኋል። የኦንላይን ዓለም ቀላልነት ከእውነተኛው ዓለም ውስብስብነት የበለጠ ስለመማርካችሁ ወደ ራሳችሁ ትሰበሰባላችሁ። ሌላኛው ደግሞ በኢኮኖሚውም አንጻር ብዙ ፋይናንሻል የሆኑ ወጪዎች ልትዳረጉ ትችላላችሁ። ሱሱ ከቁጥጥር ውጭ ሲሆንባችሁ ያለ አግባብ ገንዘባችሁ ይባክናል። ከጊዜም በላይ በጣም ገንዘባችሁ ታባክናላችሁ፣ ልክ ጊዜውም እንደሚባክን ማለት ነው። በተለይ በኦንላይን ላይ ጌሞችን የምትጫወቱ ከሆነ ብዙ ገንዘቦችን ልታ ልታጠፉት ትችላላችሁ። እንዲሁም ደግሞ ኢንተርኔት ነፃ አይደለም፣ ገንዘብ ተከፍሎበት ነው የምትጠቀሙት እና ብዙ ገንዘቦችን፣ ወጪዎችን ልትጨርሱ ትችላላችሁ። ሌላኛው የተዛባ ማንነትና ዝቅተኛ በራስ መተማመን እንዲኖራችሁ ነው የሚያደርገው። በማህበራዊ ሚዲያ ላይ ራሳችሁን ያለማቋረጥ ከሌሎች ጋር ኮምፔር የምታደርጉ ከሆነ፣ እንዲሁም ፍጹም ከሚመስሉ ህይወት ጋር የምታወዳድሩ ከሆነ ኦንላይን ላይ የምትገነቡት ጀግና ማንነት ከእውነታው ጋር ይጋጫል። ይሄ ደግሞ እውነተኛ ማንነታችሁን እንድትጠሉ ያደርጋችኋል። በራስ መተማመናችሁን እንዲቀንስ ይገፋፋችኋል። እነዚህ ሁሉ ችግሮች እየተጠራቀሙ የሚገባችሁን የተሟላ ጤናማ ህይወት እንዳትኖሩ እየከለከላችሁ ነው። ነገር ግን ተስፋ አላችሁ። አሁን በጣም ወሳኙ ቦታ ላይ ደርሰናል። የኢንተርኔት ሱስ የእድሜ ልክ ፍርድ አይደለም። እናንተ ለመለወጥ ከወሰናችሁ ከእስራት መውጣት ትችላላችሁ። ዋናው ነገሩ ችግሩን አምኖ መቀበልና ወዲያውኑ እርምጃ መውሰድ ነው። ጤናማ የጊዜ አጠቃቀም ይኖራችሁ፣ መቆጣጠር የከበዳችሁን የኢንተርኔት ሱስ እንድትቆጣጠሩ ማድረግ ትችላላችሁ። ከስክሪን ነፃ ሰዓታትን ወስኑ። ለራሳችሁ ግልጽ የሆኑ ገደቦችን አውጡ። ለምሳሌ ከምሽቱ 11 ሰዓት በኋላ ማንኛውንም ስክሪን አጥፉ። ስልካችሁን ከመኝታ ክፍል አስወጡ። በምግብ ሰዓትና ከቤተሰቦቻችሁ ጋር በምትሆኑበት ጊዜ ስልካችሁን አጥፍታችሁ አስቀምጡ። ጠዋት ከእንቅልፋችሁ ስትነሱ ለመጀመሪያ አንድ ሰዓት ያህል ስልካችሁን አትክፈቱ። ሌላ ደግሞ ለአጠቃላይ ዓላማ ሳይኖራችሁ ደግሞ ወደ ኢንተርኔት በፍጹም አትቦ ወይንም በጣም የምከብዳችሁ ነገር ካለ ወይም አንገብጋቢ የሆነ ነገር ካለ ለዛ ነገር ብቻ ገብታችሁ፣ ኢሜይል መመለስ ሊሆን ይችላል፣ ሌሎች ነገሮችም ሊሆን ይችላል። ያንን ነገር ብቻ አድርጋችሁ ወዲያ መውጣት አለባቸው። ምትቆዩ ከሆነ ለምን ገባው የሚለውን ጥያቄ ለራሳችሁ መልሳችሁ መጠየቅ አለባቸው። ሌላኛው ከስክሪን ውጭ የሆኑ እንቅስቃሴዎችን ጀምሮ ያለ ኢንተርኔት ደስታ መፍጠር ትችላላቸው። አይምሯችሁ እንድረጋጋና ዶፓሚንን በተፈጥሯዊ መንገድ እንዲያገኝ እርዱት። አካላዊ እንቅስቃሴ አድርጉ፣ ስፖርት ጀምሮ፣ መሮጥ፣ መዋኘት ሌሎች ነገሮችንም እንዲሁ። ጭንቀታችሁን የሚቀንሱ ነገሮችን ሌሎችን አድርጉም፣ የተሻለ እንቅልፍ እንድታገኙ ይረዳቸዋል። አዲስ ክህሎቶችን ተማሩ፣ መጽሐፍትን ማንበብ፣ ሙዚቃ መንበር፣ ምግብ ማብሰል ሊሆን ይችላል፣ ሌሎችንም ጀምሮ እነዚህን ለረጅም ጊዜ ትኩረት የሚሰጡት ችሎታችሁን ይመልሱላችኋል። እውነተኛ ማህበራዊ ግንኙነት፣ ስልካችሁን ቤት አስቀምጣችሁ ከጓደኞቻችሁ ወይንም ከቤተሰቦቻችሁ ጋር በአካል ተገናኙ። ከስክሪን ውጭ የሆኑ ግንኙነቶችን ማጠናከር ጀምሮ ሌላኛው ከእንደዚህም እያደረጋቸው ከዚህ ሁሉ የሚከብዳችሁ ከሆነ ባለሙያዎችን አማክሩ። ሱሱ ችግራችሁ፣ ስሜታችሁን እና ግንኙነታችሁን በእጅጉ እየጎዳ ከሆነ የስነ ልቦና ባለሙያ ማናገር አለባችሁ። ኮግኒቲቭ ቢሄቪራል ቴራፒ መውሰድ አለባቸው። ማለት በጣም የሚከብዳችሁ ከሆነ ሐኪሞችን ማውራት ትችላላችሁ። ድብርት ሰዓት ላይ ከኢንተርኔት ውጭ የሆኑ ነገሮች እንድታደርጉ እንደ ባለሙያ ሊመክራችሁ ይችላል። እና ለውጥ አንድ ቀን አይመጣም። ህይወታችሁ በስክሪኑ ውስጥ ብቻ የተገደበ አይደለም። እውነተኛ ደስታ፣ ጥልቅ ፍቅርና ትርጉም ያለው ስኬት የሚገኘው ከምናባዊ ዓለም ውጪ ነው፣ በእውነተኛ ዓለም ውስጥ ነው። ጤናማ የአኗኗር ዘይቤን ለመምረት፣ ከሚወዳቸው ሰዎች ጋር ለመገናኘት እና ህልማችሁን ለመኖር እናንተ የመቆጣጠር አቅሙ አላችሁ። ዛሬውኑ ወስኑ አድርጎ ኢንተርኔት እኛን አይቆጣጠርም ብሎ የጀርባችሁን ህመም፣ የአይምሯችሁን ጭንቀት እና በቤተሰቦቻችሁ ዘንድ ያለውን ክፍተት ለመዝጋት ትንሿን እርምጃ እንኳን ውሰዱ። ስልካችሁን ከእጃችሁ አስቀምጣችሁ ቢያንስ ለአምስት ደቂቃ ብቻ ውጡ። ያችን ትንሽ እርምጃ ወደ ትልቅ ነፃነታችሁ የምትወስዱበት በር ትሆናለች። እባካችሁ የዲጂታል ጤናችሁን ቅድሚያ ስጡ። ምክንያቱም ጤናማ እናንተ የዚህን ዓለም ምርጡን ክፍል ትገባላችሁ። ኢንተርኔቱን ተቆጣጠሩት እንጂ ኢንተርኔት እናንተን ፈጽሞ አይቆጣጠራቸው። እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበረ። እንደወደዳችሁት አልጠራጠርም። ቻናሌን ሰብስክራይብ በማድረግ ላይክ ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።